የኢትዮጵያ የሃይማኖት ተቋማት ጉባኤ በመካነ ሰላም ከተማ በመስጅድ ኑር በሃይማኖት አባቶችና አገልጋዮች ላይ የተፈጸመውን ግድያ በጽኑ አውገዘም። አሰላሙ አለይኩም ወረህመቱላሂ ወበረካቱሁም። እለታዊ ዜና ይዤላችሁ ቀረብ ያለው አብራችሁ ይቆዩም። የኢትዮጵያ የሃይማኖት ተቋማት ጉባኤ በመካነ ሰላም ከተማ በመስጂድ ኑር በሃይማኖት አባቶችና አገልጋዮች ላይ የተፈጸመውን ግድያ በጽኑ አወገዘም። ጉዳዩ የሀዘን መግለጫ መላክን ይመለከታል። የኢትዮጵያ የሃይማኖት ተቋማት ጉባኤ መስከረም 23 ቀን 2018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 መስከረም 23 2018 ዓ ምህረት በመስጅድ ኑር የተከሰተውን የሃይማኖት መሪዎችና አገልጋዮች ግድያን የሰማነው በታላቅ ድንጋጤና ሀዘን ነው። የሃይማኖት መሪዎችና አባቶች በመግደል የሚመጣ ምንም አይነት ሰላም ሰላምና ነጻነት የለም።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 ተግባር ነውም። ይህ አሰቃቂና ጭካኔ የተሞላበት ተግባር ለተፈጸመባቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አባቶችና አመራሮች በተለይም በመካነ ሰላም ለሚገኙ ሙስሊም ወገኖቻችን ለሟቾች ቤተሰቦች እና ወዳጆች በሙሉ ታላቁ ፈጣሪ ልባዊ መጽናናትንና ጽናትን እንዲሰጥልን ከልብ እንማጸናለን። ፈጣሪ ኢትዮጵያ ይባርክ ይጠብቅም። በሌላ ዜና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል መካነሰላም የመስጅድ ኢማምን ጨምሮ ግድያ የፈጸሙ አካላት ላይ ሕጋዊ እርምጃ እንዲወስድ ጥሪ አቀረበም። ጠቅላይ ምክር ቤቱ በመግለጫው በመካነሰላም ከተማ መስከረም 23 2018 በመስጅድ ኑር በኢሻ ሰላት ወቅት ወደ መስጅድ የታጠቁ ኃይሎች በመግባት ግድያ መፈጸማቸውን አስታውቋል። ግድያ የተፈጸመባቸው የመስጅድ ዋና ኢማምና፣ የወረዳው መጅሊስ ምክትል ሰብሳቢ፣ የመስጅድ አመራሮች፣ መስጅድ ሀዲሞች መሆናቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ብሏል። የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የሌለባቸው በማለት ድርጊቱን በጽኑ አውግዟል። መላው የሃይማኖት ተቋማትን በእምነት ስፍራዎች የሚደረጉ ትንኮሳዎችና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊያወግዝና ሊያስቆሙ እንደሚገባም ገልጿል። ህዝበ ሙስሊሙ ይህን በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትንና አካባቢውን እንዲጠብቅ ጠቅላይ ምክር ቤቱ ጥሪ አስተላልፏልም። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ ባወጣው መግለጫ በአማራ ክልል ሙስሊም በእምነት ተቋማታቸው በመግባት የሀይማኖት አባቶችንና ምዕመናንን የመግደል አባዜ መቀጠሉን ገልጾ በሙስሊሙ ማህበረሰብ ላይ ተደጋጋሚ ትንኮሳዎች፣ ጥቃቶችና ግድያዎች ለማስቆም በከፍተኛ ሆደ ሰፊነት ጉዳዩን ለመፍታት ሙስሊሙ ማህበረሰብ ቢጥርም ነገሩ እያደረ ከመባባስና መልኩን እየቀያየረ ከመምጣት አለመወገዱን ገልጿል። በተመሳሳይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ይህንን እኩይ ተግባር በጽኑ እንደሚያወግዝ ገልጾ የሃይማኖት ተቋማት የሰብአዊ መብት ድርጅቶችና ሁሉም ሀገር ወዳድ ዜጋ ይህን አረመንያዊ ተግባር በጽኑ እንዲያወግዝ አጥብቆ ጠይቋል። ውድና የተከበራቸው ቤተሰቦች የዕለቱ ዜና ይህን ይመስል ነበር። በመካነ ሰላም ሕይወታቸውን ላጡ በግፍ ለተገደሉ